በታሰርኩበት ሰዓት ዋስ ሆኖ ያስፈታኝ ሙስሊም ወንድሜ ነውና፣ በጣም ሚደንቃችሁ ከዚህ ከሙስሊም ወንድሜ ጋር እስካሁን እጅግ በጣም የጠበቀ እጅግ በጣም የቀረበ ወዳጅነት አለ። ብዙ ኦርቶዶክሳውያን የእስልምና ማህበረሰቡን እንዲሁም እስልምናውን እንደሚጠላ አንተ ደግሞ እነሱን የምትገስጽ ሆነህ መገለጥህ ነው። ያ ደግሞ ትክክል አይደለም። የኮሜዲያን እሼቱ አስተያየት እጅግ በጣም ብዙዎችን አስቆጥቷል። ኮሜዲያን እሼቱ የተናገረው ነገር ልክ አይደለም የሚሉ ሰዎች ከግራም ከቀኝም እየተሰሙ ይገኛሉ። አስተያየት የሰጠው በደንብ በቅጡ ነገሩን ሳይረዳው ነው ብለው በጣም ብዙዎች እየተቹት እየተቃወሙት ይገኛሉ። እንግዲህ ብዙ ቪዲዮዎች የተለቀቁበት ነው። እናንተ ደግሞ ቪዲዮን ጨርሳችሁ ሳታዩት ምንም አይነት አስተያየት ኮመንት እንዳጽፉ አደራላችኋለሁ። ሚዛና የሆነው አስተያየት ለመስጠት እስከ መጨረሻው ያዩት ብቻ ነው። ወደ ቪዲዮ ኮሜዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም ማክባል ይነን እንወጋለን እግዚአብሔር አምላክ ጸጋውን ያብዛልን። በነገራችን ላይ ሰሞኑን የተናገርከው አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። አንደኛ በየትኛውም መንገድ በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎችን በመሳል የምንሰብከው እግዚአብሔር የለንም ብለሃል። እውነት ነው፣ ትክክል ነው። ምንም ጥያቄ የለውም። ግን ጥያቄው ምንድን ነው እዚህ ጋር ማን ነው በስድብ እግዚአብሔር ለመስበክ የሞከረው ወይም ደግሞ በመሳደብ እግዚአብሔር ሊያቆም የሞከረው ማነው? ነው ማንም የለም። ኦኬ ቤተክርስቲያን የቆመችው ሜ በከበረ የደም ዋጋ ነው የቆመ። ይህንን ልንረዳ ይገባል። ሁለተኛ ነገር ደግሞ ተራ ቲክታከሮች ብላ ያልካቸው ተራ ቲክታከሮች ብላ ያልካቸው እነዚህ ቤተክርስቲያን ያላከቻቸው እንዲያስተምሩ ያልተላኩ ምናምን ብላ ያልካቸው ብዙዎች ከነፍሳቸው ከመናወጽ ብዙዎች ወደ ስህተት ጎዳና ከመሄድ ኦኬ ባሉበት እንዲጸኑ ያደረጉ ናቸው። እሺ ብዙዎችም ደግሞ ከድቅድቁ ጨለማ ወደሚደለቅ ብርሃን እንዲመጡ ምክንያት የሆኑ ናቸው። ማንም ሰው በራሱ ይተጋል፣ እግዚአብሔር ደግሞ እርሱ ላይ ይጠቀምበታል። እግዚአብሔር የሚጠቀምባቸው ምርጥ ባህሪዎች ናቸው። እህቶችና ወንድሞች፣ አንተ ተራ ማንም የሚያባል ማንብል ያልካቸው ማለት ነው። ሲቀጥል አስራ ሰባት ዓመት ሙሉ ጓደኛ እንደነበር የነገርከን ኢብራሂም፣ እንግዲህ የሰርግህ ማንኛውም ሚዜ እንደነበር የነገርከን ኢብራሂም አንድም ቦታ ላይ ወጥቶ እናንተ ሙስሊሞች የክርስቲያኖችን አምላክ ስለምትሳደቡ ትክክል አይደላችሁም ብሎ ግን ሲናገር አልሰማ ነው ሲናገር አልሰማ ነው አንተ ግን ወጥተ ባልገባህ ባልተረዳኸው ነገር መተ ኦኬ እንደዚህ ለመናገር በቃ ማለት ነው ለምንድን ነው አሁን ደርሶ ልክ ምንም ባልገባችሁ ነገር እንደው ደርሳችሁ አንድነት ሰባኪ ደርሳችሁ እንደው ሀገር ወዳድ እንደው በሁሉም ጋር ተወዳጅ ለመሆኑ የምትጥሩት ይህ ለኢትዮጵያ ዝም የሚነገረው አይደለም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 ኦኬ እድልበታለው ብዬ የምትከተለው ደግሞ ሃይማኖት አለኝ እርሱም ደግሞ እኔም እንዲነካ ደግሞ አልፈልግም ማለት ነው። ስለዚህ ባልገባ ነገር ባልተረዳው ነገር ሀሳብ ሰታ አደና ወንድሜ እሸት ወይ ምናልባት ምናልባት ወዳጆቹ ጓደኞቹ ናችሁ ሰዎች ባልተረዳው ነገር ሀሳብ እና አስተያየት እንደሰጠ እንዲረዳ ምናልባት ደግሞ እናንተ ደግሞ ከክርስቲያኖች ወገን ያለውን ደግሞ አሳዩት ልታሳዩ ደግሞ ግድ ስለሚልም ማለት ነው ይህ ነገር አላየውም የሚል ከሆነ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 ያለ ማስረጃ ያለ ምንም አይነት ንባብ ማውራት ትክክል ስለማይሆን ይህ በራሱ የሐሰት ክስ ስለሚሆን እንደዚህ ደግሞ ትክክል አይሆንም በሐሰት የምንመ ያኔ ነው በሐሰት የምንመሰግነት አምላክ የለንም የምንለው ስለዚህ እናንተ ለመሳሳታችሁ ያወጣና ያሳያችሁ ከምንድን ነው ከመጽሐፍቶቻችሁ ይህንን ግን የጀመራችሁት እነማናችሁ እናንተ እኛ እኮ አንድም እኮ እንደዚህ አይነት ኮሌጆች የለንም እኮ በእስልምና ላይ እኮ የሚሰጠቁ ትምህርት እኮ የለንም እኮ ስቲል እስካሁን ድረስ አንድም ትምህርት የለንም እናንተ ክስት ኮሌጅ እንዳላችሁና አናውቅም እንዴ ስንት መጽሐፍት እንጻፋችሁ አናቅም መጽሐፍቶቻችሁ መመልከት እንችላለን ስለዚህ እውነት ለመናገር እንደዚህ ነገሮችን የጀመራችሁት እናንተ ኡስታዞቻችሁ ናችሁ እኮ ክርስቶስን እንደዚህ ያዋረዳችሁት መስሏችሁ ለማዋረድ የዚህ ክል ርቀት ሄዳችሁት እናንተ ነበራችሁ ስለዚህ በማስረጃ አውጡ አሳዩ ያን ሰዓት ላይ እንዋቀሳለን ኦኬ። ይሄ በሌለበት ሲቀጥል ደግሞ ወንድሜ እሸቱ ነገሩን ባልተረዳህበት ባልገባህ ባላወቅከው ነገር ላይ መታሳብ አስተያየት ሰጥታል። እና ንግግርህን ደግመህ ታጤ ነው ደስ ይለኛል። ጋይስ፣ እንግዲህ ኮሜዲያን እሸቱ ላይ እንደነገርኳችሁ እጅግ በጣም በጣም ብዙ ተቃውሞዎች እየተነሱበት ነው። ለማንኛውም እሱስ ምላሹ ምን ይሆናል ቀጣይ የምንሰማው ይሆናል። ምክንያቱም እስካሁን ምንም አይነት ምላሽ አልሰጠም። እሱ ቪዲዮን ለቆ ጸጥ ብሏል።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 ሙስሊም እናቶቼ ሙስሊም ጓደኞቼ ሙስሊም አባቶቼ እየመጡ አይዞ የሚሉኝ የሚያጽናኑኝ የእስልምና እምነት ተከታዮች ነበሩ። በነገራችሁ ላይ እዚህ ጋር እኔም አንድ ነገር ማለት ፈልጋለሁ። ምክንያቱም ታስሬ ነበር። እኔም በታሰርኩበት ሰዓት ዋስ ሆኖ ያስፈታኝ ሙስሊም ወንድሜ ነው እና በጣም የሚደንቃችሁ ከዚህ ከሙስሊም ወንድሜ ጋር እስካሁን እጅግ በጣም የጠበቀ እጅግ በጣም የቀረበ ወዳጅነት አለ። ተጨማሪ የልጅነት የኤለመንተሪ ጓደኞች አብሮ አደጎች በጣም ብዙ ሙስሊም ኦልሬዲ እንዲህ አታሽድ የሆነ ሙስሊም ወዳጆች አሉ። ይህንን ማለት የፈለግኩት ለምንድን ነው? እንደ ህዝብ አልተጣላንም ማለት ሙስሊም ህዝብና ክርስቲያን ህዝብ እንደዛ አልተጣላ የሚተቻች እርስ በእርሱ የሚተቻች ትምህርት በማምጣት ዙሪያ እዛው ቲክቶክ ላይ ተጀምሮ እዛው ቲክቶክ ላይ ያበቃ ነገር ነውና ወደ ቪዲዮ እንዴት ያንን እንክዳለን፣ እንዴት ያንን እንፍቃለን። ይህ ብቻ አይደለም። ለድግስ ሲጠሩኝ ለእኔ ተጨንቀው የክርስቲያን ምግብ አዘጋጅተው እኔ ለነሱ ተጨንቄ የሙስሊም ምግብ አዘጋጅተን የኖረን ህዝቦች ነን። ለእኛ ይህንን አትንገረን። ጉዳዩ ግን እፎይ አጥፍቷል ተብሎ ከታሰበ እፎይን በህግ መጠየቅ መብት ሆኖ ሳለ እፎይን ማሳደል፣ እፎይን ማሳቀቅ፣ እፎይን ለመግደል አዋጅ ማውጣት፣ እኔም እፎይ ነኝ። ይህ ደግሞ ጥላች አይደለም። ማንም ሰው በሃይማኖቴ ከመጣብኝ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 ትንሽ እውቀት ምንም አንተ የናካት ትንሿ እውቀት እግዚአብሔር ጸጋና ሞገስን ሰጥቷል በጣም ብዙ ሺህ ህዝብ በቲክቶክ መንደር ጉኗል። ይህ ደግሞ እውነት ነው በተረፈ ሰው ጆሮንና ልቡን ሲሰጥህ ትልቅ ነገር ነውና ትቢተኛ አትሁን ሰከን በል ትምክተኛ አትሁን ረጋ በል ቤተሰቦች ምን ተሰማቸው? እሸቱ በጥልቀት ነገሩን ሳይረዳው እንዲሁም ደግሞ ከስር መሰረቱ ጉዳዩን ሳያውቀው ነው አስተያየት የሰጠው ተብሏል። በጣም ብዙዎች እየተናገሩት ነው። በቀደም ለታ እዚሁ ዮኒ ማኛ እና ሊያ ጦርነቱን እያፋፋሙት ነው ብዬ ሊያ ለዮኒ ማኛ መልስ ሰጥ ነበረ። የምታወራው ነገር ሁሉ ስተት ነው ስትል ነበር። አሁን ደግሞ ቀኑን ጠብቆ ዮኒ ማኛ ካውንተር አታክ አድርጓል ማለት ነው። መልሶ ማጥቃት ፈጽሟል። ስለዚህ እስኪ ዛሬ ደግሞ ዮኒ ማኛ ሊያ ላይ የወረደውን ውርጅብኝ እንስማና ቀጣይ ያምን ስትሰጣለች አትሰጥም የምን ሰማው ይሆናል። ለማንኛውም ግን ሁለቱ እስካሁን ድረስ ሊያረጋጉት አልቻሉ እየተፋለሙ ነው ማለት ነው። እንቀጥል። እኔን መሳለም ነው እንደያ የጀመሩት። ያ እከቋ አበደች። የኔ ወዳጆች መጥተው ፈላል ገውኝ ዩቲዩብ ሲገቡ ነቀለች። እውነቷን ተናገሪ ጋር ይሄ ልጅ አለሽ። ነገ ምን እንደሚሆን አታውቂም። አንቺ ላይ ምን እንደሚሆን ነገ አታውቂም። ከባልሽ ጋር እየተደባደብሽ አይደል እንዴ? ተጣላሽ ስለሆን ዳምረሽ የምትናገሪ በዛው ዳር እቺ ተሻለች። የተሻለች ቀነኔ የተሻለች በጣም ስርዓት ያላት ልጅ ናት። ቀነኔ እንዳየዋት እመቤቴ መስክሪ። ቲክታክ አሁን ከ300 መቶ ምናምን አራት መቶ ምናምን አምስት መቶ ሺህ ሊገባ ከጠፋች በኋላ የተሻለች ስለሷ አትጮህም። ስለኔ ከመናገር ስለሷ መስኪንነት ስለሷ ሞት ስለሷ እንደዚህ መሆን አትናገሪም ነው ታዲያ ከሌሊቱ 9 ሰዓት ላይ ውጭ ወጣ ነው ፌንት የምታደርገው በረንዳ ላይ ወጣ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

አይሆንም እንግዲህ ዮኒ ማኛ እያለ ያለው ቀነኒ ፍትህ እስክታገኝ ድረስ እኔ አልፋታቸውም እያለ ነው። ሊያ ደግሞ ለቀነኒ መወገን ትታ ዮኒ ማኛን አታኮ ደማድረግ ሄዳለች። ለዛ መልስ ነው የሰጠው። እንግዲህ ቀጣይስ ምን ሊሆን ይችላል? አብረን የምናየው ይሆናል። ቤተሰቦች ለማንኛውም በኮሜዲያን እሸቱ አስተያየት ዙሪያ ነው። ባይዘወ ብዙዎቻችሁ የኮሜዲያን እሸቱ ግን ምን አድርጎ ነው ምን አድርጎ ነው ልትሉ ትችላለ። ያልሰማችሁ ሰዎች ካላችሁ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 ቁጣ የቀሰቀሰበት ወይም ከተለያየ አቅጣጫ ብዙዎች እየተቃወሙት የሚገኙት ንግግር ይሄ ነው። እኛ እያወራን ያለ ነው ስለ ጓደኝነት አይደለም። እኛ እያወራን ያለ ነው ስለ እርስ በርስ መዋደድ አለም። እሱን አንተ አትነግረንም ምክንያቱም እኛ ያደግንበት ነው እያሉ ነው። ሁላችንም ኢትዮጵያውያን ከዚህም በፊት ብያችኋለሁ፣ በዙሪያችን ብዙ የእስልምና እምነት ተከታይ ወዳጆች አሉ። ብዙ አሁንም እስቲል በፍቅር የምንኖር እነሱ ቤት የሄድን የምናፈጥር ብዙ የእስልምና እምነት ተከታይ ወንድም እህቶች አሉ። ይህንን ማንም ሊነግረን አይችልም። ኦፍኮርስ። ለማንኛውም እናንተስ ምን ተሰማችሁ? ኮሜዲያን እሼቱ ያነሳው ነገር ይህን ያህል ተቃውሞ ያስነሳል? ተሳስቷል ወይስ አልተሳሳተም? አዎ ተሳስቷል ወይም ልክ ነው የሚለውን ኮመንት አድርጎ ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ይመቻችሁ።